አሜሪካ በሕንድ ውቅያኖስ ዲየጎ ጋርሼ የጦር ሰፈሯ አሉኝ የምትላቸውን ግዙፍ የጦር መሳሪያዎቿን ጠምዳለች። የኢራን ጉምቶ የመከላከያ ሹማመት በበኩላቸው በዋሽንግተን ለሚፈጸም ማንኛውም ጥቃት ተስተካካይ ምላሽ ለመስጠት የአሜሪካንን አንድ ሶስተኛ ያህል ግዙፉን ቢሁለት ቦምብ ጣይ የጦር ጀቶች የሚገኙበትን የዲየጎ ጋርሼ የጦር ሰፈር ለማደባየት እየዶለቱ ነው። በሕንድ ውቅያኖስና አረቢያን ባህር የቴህራንና ዋሽንግተን ፍጥጫ ከመቼውም ጊዜ በላይ ከሯል። በመካከለኛው ምስራቅ ቀጠና አውራ ኃይሎች መካከል አንዷ በሆነችው ኢራንና እንዲሁም በዋሽንግተን መካከል የቀጠናው ትኩሳት ባየለበት ወቅት ሁሉ ያጠፋሻለሁ፣ አጠፋለሁ ማስፈራሪያዎችን ሲሰነዛዝሩ መስማት የተለመደ ነው። የአሁኑ ፍጥጫ ግን ከዚህ ቀደሞች ሁሉ የተለየ ነው ይላል የዘዋር ዞን ዝርዝር አተታ። የሁለቱ ባላንጣ አገራት የቅርብ ጊዜ ክስተቶች ይበልጥ ግልጽ አለመሆናቸውና ቁርሾ በአንድ ዋነኛ ምክንያት ላይ ብቻ የተንጠለጠለ አለመሆኑ በየትኛውም ሰዓት በማንኛውም ቦታ ድብልቅልቅ ያለ ጦርነት ሊነሳ የሚችልበት እድል ከፍተኛ መሆኑን የዋር ዞኑ ተንታኝ ታይለር ሮጎዌይ ይባትቶ አስፍሯል። በቅርብ የተፈጠሩ የውጥረቱ አባባሽ ክስተቶችን ብንመለከት እንኳን አሜሪካ በየመኑ ሀውቲ በሚፈጸሙ ያልታሰቡ ጥቃቶች በቀይ ባህር ለንግድ መርከቦቿ ጉዞ መስተጓጎል የኢራን ድጋፍ አለበት ስትል ትወነጅላለች። የአሜሪካው የብሔራዊ ደህንነት አማካሪ ማይክ ዋልትዝ 75 በመቶ ያህል የአሜሪካን ባንዲራ እያውለበለቡ የሚጓዙ የአሜሪካ የንግድ መርከቦች በአፍሪካ ደቡባዊ የባህር ዳርቻ ለመጓዝ ተገደዋል ሲሉ መናገራቸው የሚታወስ ሲሆን ቡድኑ በኢራን እጅ የሚዘወሩ ነው የምትለው ዋሽንግተን በሀውቲ ላይ እያካሄደች ካለ የጠናከረው ወታደር የዘመቻ ባሻገር ኢራንንም በተቻለ አቅም ሁሉ ማንበርከክ ለመተላለፊያው ደህንነት ሌላው መፍትሄ ነው ብላ እንደምታስብ እየተነገረ ይገኛል። ከዚህ ባለፈ የትራምፕ አስተዳደርንና ትሄራንን ከግጭት አፋፋ ድርሶ ያፋጠጠው ዋነኛው ምክንያት የኒኩሌር ስምምነት ነው። ኢራን እንደ አውሮፓውያን አቆጣጠር በ2015 ከአሜሪካና ከሌሎች የዓለም ሀገራት አገራት ጋር የኒኩሌር ስምምነት የፈጸሜ ሲሆን በስምምነቱ መሰረት ኢራን የኒኩሌር ፕሮግራሟን ገደብ ልታስይዝ፣ አገራቱ በአንጻሩ በኢራን ላይ የጣሉትን በርካታ ማዕቀቦችን ሊያነሱ ተስማምተው ነበር። ይሁን እንጂ የአሁኑ የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2018 አሜሪካ በይፋ ከስምምነቱ መውጣቷን መግለጻቸው ይታወሳል። ታዲያ ራሳቸው ዶናልድ ትራምፕ ስምምነቱን ቀደው ካፈረሱ በኋላ ኢራንን በወታደራዊ ኃይልም ሆነ በንግድ ማዕቀቦች በማንበርከክ በድጋሚ ወደ ስምምነቱ እንድትመጣ እየወተወቱ ይገኛሉ። አሜሪካ በይፋ ክስምነቱ መውጣቷን ከገለጸችበት ወቅት አንስቶም ኢራን የኒኩሌር ፕሮግራሟን እያሳደገች የምትገኝ ሲሆን የዩራኒየም የማበልጸቅ ጥረቷን በማጠናከርም የጦር መሳሪያ ለማምረት ከሚጠበቀው የዘጠና በመቶ የዩራኒየም ጥራት 60 በመቶ በላይ ማሟላት መቻሏን ያለም አቀፉ የአቶሚክ ኢነርጂ ድርጅት በተደጋጋሚ እየገለጸ ይገኛል። ምንም እንኳን በ2015 የተደረሰውን ስምነት በአግባቡ እየተከበረ ባይሆንም በቀጣዩ 205 ወርሃ ጥቅምት የሚጠናቀቅ በመሆኑ በአስቸኳይ ሌላ የኒኩሌር ስምነት ላይ እንዲደረስ ድርጅቱም ሆነ ምዕራቢያን አገራት እያሳሰቡ ይገኛሉ። ሀገራትን እንቅልፍ እየነሱ የቀጠሉ አነጋጋሪ ዓለም አቀፋዊና ቀጠናዊ የመንግሥት ውሳኔዎችን እያስተላለፉ ከመገናኛ ብዙሀን ዋነኛው የትኩረት ማዕከልነታቸው ያልበወዘኑት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሳለፍነው እሁድ ከኤንቢሲ ኒውስ ጋር በነበራቸው ቃለ መጠየቅ ቴራን ወደ ኒውክሌር ስምምነቱ በድጋሚ የማትመጣ ከሆነ የምናደርስባትን የቦምብ ውርጅብኝ ለመጋፈጥ ትገደዳለች ሲሉ ማስጠንቀቃቸው ይታወሳል። ትራምፕ ለኢራኑ ሁለንተናዊ መሪ አያቶላህ አሊ ካሜኒ ቴራን በሁለት ወራት ውስጥ ወደ አስገዳጅ ስምነት እንድትመጣ አለዚያ ከባድ ቅጣት እንደሚጠብቃት የሚገልጽ ደብዳቤ ከላኩ በኋላ የተሰጠ ዛቻም ስለመሆኑ ዋሽንግተን ታይምስ አስነብቧል። በዚህም የትራምፕ አስተዳደር ከኢራን ጋር ጦርነት ለመግጠም እየተሰናዳ እንደሚገኝ የሚወጡ ወታደራዊ መረጃዎች እያሳዩ ነው። በተለይም እስያን፣ መካከለኛው ምስራቅን እንዲሁም ምስራቅና ደቡብ ምስራቅ አፍሪካን በቀላሉ ለመቆጣጠር የሚያስችለው ስትራቴጂካዊው የዲያጎ ጋርሺያ የጦር ሰፈር ባለፉት ጥቂት ቀናት የአሜሪካንን ግዙፍ የጦር መሳሪያዎች በማስፈር ተግባር ላይ ተጨናንቋል። ባለፉት ሳምንታት ስድስት የሚደርሱና የትኛውንም የአየር መቃወሚያ ስርዓት ጥሰው መግባት የሚችሉ በመሆናቸው የሰማዩ መናፍስት የሚል መጠሪያን ያገኙት ቢሁለት ግዙፍ ቦምብ ጣይ የጦር ጀቶች በጦር ሰፈሩ የአየር ማኮብኮቢያ ስፍራ በድጋሚ እንዲሰፍሩ ተደርጓል ይላል አሶሽትድ ፕሬስ። ስልሳ የሚደርሱ የጦር ጀቶችን መሸከም የሚችለው ዩኤስኤስ ሀሪት ሩማን የጦር መርከብ ቀድሞውንም በቀይ ባህር ላይ የሚገኝ ሲሆን፣ በጃፓን ባህር ላይ ሰፍሮ ቆይቶ የነበረው ሁለተኛው ግዙፍ የአሜሪካ የጦር መርከብ ዩኤስኤስ ካርል ቪንሰንም ወደ መካከለኛው ምስራቅ እንዲመጣ ተደርጓል። የአሜሪካ የጦር ዝግጅት በዚህ ብቻ የሚወሰን አይደለም። እንደ ዲፌንስ ብሎግ መረጃ ከሆነ ደግሞ ከዚህ በተጨማሪ ቢ52 ኤች ቦምብ ጣይ ጀቶች በፐርሺያ ባህረ ሰላጤ ዳርቻ በኳታር በሚገኘው አልሁዴድ የአየር ኃይል ጦር ሰፈር የኢራን እንቅስቃሴ ፊት ለፊት እየቃኙ ይገኛሉ። በዚሁ አካባቢ በባህሬን ሊሳየር ኃይል ላይም በተመሳሳይ መልኩ እጅግ ግዙፍ እንደሆነ የሚነገርለት ሲ17 የአሜሪካ የወታደርና የጭነት ማጓጓዣ የጦር አውሮፕላኖችም በተጠንቀቅ ላይ ናቸው። ታዲክ የሚሳይል መቃወሚያና ልዩ ልዩ የራዳር መከላከያ ስርዓቶች፣ በርካታ ንኩለት ተሸካሚ ጦር ጀቶችና ሌሎች ግዙፍ የጦር መሳሪያዎች ወደ ቀጠናው በአዲስ መልኩ እየተጓጓዙ መሆኑም እየተገለጸ ነው። የዋሽንግተን የጦር መሳሪያ ማስፈር አዲስ እንቅስቃሴ ለኢራን ግልጽ መልእክት የሚያስተላልፍ ነው ሲሉ የሚገልጹት ከአሜሪካ አየር ኃይል በጡረታ የተገለሉት የቀድሞ ኮሎኔልና የአሁኑ የሲኤንኤን ተንታኝ ሴድሪክ ሌይተን ኢራን በየመን ለሑቲ የምታደርገውን ድጋፍ እንድታቆም የሚያስጠነቅቅና ቴህራን በአዲስ የኒውክሌር ስምምነት ላይ ለመምከር ወደ ድርድር ጠረጴዛው እንድትመጣ ትልቅ ጫና መፍጠሪያ መንገድ መሆኑን ያነሳሉ። እንግሊዝ የህንድ ውቅያኖስ ግዛት አካል የሆነውና የግዛቱ ትልቁ ደሴት የሆነው የዲጎ ጋርሺያ የጦር ሰፈር ደግሞ ለአሜሪካ የመከላከያ በላይነት ዋነኛ መሳሪያ ሆኖ እያገለገለ ያለ ስፍራ ስለመሆኑ የመከላከያና ወታደራዊ ሳይንስ ባለሙያዎች እያነሱ ነው። በእንግሊዝ ባለቤትነት ስራ የቆየው የዲጎ ጋርሺያ የጦር ሰፈር ከፈረንጆቹ አቆጣጠር 1970 ሰባዎቹ አንስቶ የእንግሊዝና የአሜሪካ ስትራቴጂካዊና ትልቅ ወታደራዊ የጦር ሰፈር ሆኖ እያገለገለ የሚገኝ ስፍራ ነው። በጦር ሰፈሩ 15 የአሜሪካ ማዕከላዊ ማዝጃ ጣቢያዎች የሚገኙ ሲሆን አብዛኞቹ አሜሪካውያን ዜጎች፣ የተቀሩት ደግሞ እንግሊዛውያን የሆኑ ከ3000 እስከ 5000 የተገመቱ ወታደሮች ሰፍሮ እንደሚገኙ ይነገራል። በዲየጎ ጋርሺያ ጋዜጠኞችን ጨምሮ ማንም ዘር እንዲ አይፈቀድለትም። እጅግ ከፍተኛ በሆኑ ምስጢራዊነት የሚጠበቀው ስፍራ ኑሯቸውን ለበርካታ ዓመታት በስፍራው ላይ ያደረጉ የወታደር ሚስቶችም ሳይቀሩ ስፍራውን በእግራቸው አይረግጡም። አሜሪካ በርካታ ግዙፍ የጦር መሳሪያዎቿን ባሳፈረችበት በዚህ ወደ የጎ ጋርሻ የጦር ሰፈር በመጠቀም በኢራን ላይ አዲስ ጥቃት ልትከፍት ትችላለች የሚሉ ግምቶች በስፋት እየተስሙ ባሉበት በዚህ ወቅት ከፍተኛ የኢራን የመከላከያ ባለስልጣናት በበኩላቸው ከባድ ተመጣጣኝ ያጸፋ እርምጃ በጦር ሰፈሮ ላይ ለመውሰድ እያጤኑ መሆኑን ከባለስልጣናቱ መካከል አንዱ ሹኩ ብለውኛል ሲል ዘቴሌግራፍ ዘግቧል። በዘገባው ላይ እንደሰፈረው መረጃ ኢራን ይባስ ብሎ ወደ ጦር ሰፈሮ አቅራቢያ ሚሳኤል መተኮሷና ምንም ጉዳት ሳያደርስ በውሃ ክፍል ላይ ማረፉም ተገልጿል። ይሁንና የሚሳኤል ጥቃቱ የትኛውንም ኢላማ ለመምታት ያለም አልነበረም ያለው ዘቴሌግራፍ፣ ኢራን ከሚቃጣባት ጥቃት ራሷን ለመከላከል ምንም አይነት ነገር ለማድረግ ምን ያህል ዝግጁ እንደሆነች ለማሳየት ያለመ ነበር ብሏል። አያቶላህ አሊ ካሜኒም ከትራምፕ ዛቻ በኋላ የትኛውንም የአጸፋ እርምጃ ለመውሰድ እንደማታቅማማ ለዋሽንግተን ማሳሰባቸው የዘነጋም ዋሽንግተን ኢራንን ለማጋየት ከቃጣች እስካሁን ታይቶ የማይታወቅ አስደንጋጭ አደጋ በዓለም ላይ ይከተላል ስትል የቴህራን ቀኝ እጅ ሩሲያ በጽኑ አስጠንቅቃለች። በውጭ ጉዳይ ሚኒስትሯ ቃል አቀባይ ማሪያ ዛካሮቫ በኩል የትራምፕን የኃይል እርምጃ እቅድ ያወገዘችው ሞስኮ ኢራን ወደ ኒውክሌር ስምምነት እንድትመጣ ወታደራዊ ለመጠቀም ህገወጥና ፍጹም ተቀባይነት የሌለው ድርጊት ነው ስትል ኮንናለች። በዋሽንግተንና በትሄራን መካከል የሚቀሰቀስ ግጭት ለቀጠናውም ሆነ ለመሉ ዓለም እጅግ አስከፊ አደጋ ይዞ ይመጣል የሚሉ ሀሳብ ግዘፍ እየነሳ ሲሆን በዚህም በርካታ የቀጠናው ሀገራት ውጥረቱን ለማርገብ እየሰሩ ይገኛሉም እየተባለ ነው። ከነዚህ መካከል ሳውዲ አረቢያ አሜሪካና ኢራን አዲስ የኒኩሌር ስምምነትን እንዲደርሱ ማሸማገል እንደምትፈልግ መግለጫው የሚታወስ ሲሆን ከፕሬዚዳንት ትራምፕ ጋር ያላትን የጠበቀ ወዳጅነትን በመጠቀም በትሄራንና በዋሽንግተን መካከል ያለውን የተካረረ ልዩነት ለማጥበብ ማሰቧም እየተነገረ ነው የሳውዲው ልዑል መሐመድ ቢን ሰልማን ከኢራኑ ፕሬዚደንት መዙድ ፔሲሽኪያን ጋር በስልክ መምከራቸው የተሰማ ሲሆን የሳውዲ የማሸማግል ሂደትም ከቀድሞዋ ባላንጠዋ ኢራን ጋር ያላትን የተሻሻለ ግንኙነት ለማጠናከርና በድርድር ጠረጴዛው ላይ ሚና ለማግኘት ያላትን ፍላጎት አመላካች ሆኗል እየተባለም ይገኛል።